አትዘኝ እያለኝ ሲያዝናና መንፈሴ ሲቆርጥ ስትለኝ እንዴት ይቻላል ነፍሴ። በተለይ ደግሞ የሆነ ነገር በሚደርስባችሁ ሰዓት ሁሉም ሰው ሸሽቷችሁ፣ ሁሉም ሰው የራስሽ ጉዳይ ብሏችሁ ብቻችሁ መጋፈጥ ሲያቀታችሁና በቃ ለብቻችሁ ነገሮችን ተጋፍጣችሁ ማለፍ ሲደክማችሁ፣ በጣም ነው የሚሰለቸው፣ በጣም ነው የሚደክመው፣ በጣም ነው ተስፋ የሚያስቆርጠው። መኖር ራሱ ምድር ላይም ለመኖር ራሱ ምንም እንትን አይኖራችሁም፣ ግን ልጅ ካላችሁ ደግሞ ወዳችሁም ሳይሆን ለግዳችሁ ስትሉ ትኖራላችሁ በህይወት ማለት ነውና፣ እውነት ለመናገር በጣም ነው የከፋኝ በጣም ነው ያዘንኩት ማለት የኔም ቤተሰው የእሱም ቤተሰው እንዲሁም ኮሜንታተሮችም ተመልካቾችም ጭምር አሁን ላይ ወደ እሱ ተገልብጣችሁ ይቅርታ አድርጊለት አብረሽ ኑሪ ምናምን ስትሉኝ ነው የምሰማው እና በቃ ሁሉም ሁሉም ኦልሬዲ ሁሉም ዘግቶኛል፣ ሁሉም አኩርፎኛል፣ ሁሉም የራስሽ ጉዳይ ብሎ ትቶኛል በአሁኑ ሰዓት እና መተውን አክል ደግሞ የሚያም ነገር የለም እውነት ለመናገር እና እንዴት ግን ያ ሁሉ ነገር ይረሳል? ቢረሳ ቢረሳ በገዛ አልጋዬ ሴት ይዞ መቶ እንደፈለገ አሸሼ ገዳሜ ብሎ ሲወጣ ያንን እንዴት እንዴት ረሳዋለሁ? እንዴ ባለቤቴ፣ ባሌ ብዬ በስነ ስርዓት ያገባውት እግዚአብሔር ደግሞ በልጅ ባርኮን ልጃችንን አብረን እያሳደግን እያለ አይ ይሄ ህይወት አልተመቸኝም፣ ደስታ አልሰጠኝም ብሎ በራሱ ፍቃድ ቤት ትቶ የወጣ እንዲሁም ሲያሻው ደግሞ ሴቶችን ይዞ መጥቶ እስከ ቤት ድረስ አብሮ አንሶላ እስከ መጋፈፍ ድረስ እየደረሰ ሰውን ይቅርታ አድርገሽለት አብረሽው ኑሪ ማለት እኮ ያማል፣ ያማል። እናንተ አልገባችሁም ስሜቱ፣ ወይም ደግሞ በቃ በእኔ ቦታ ሆናችሁ ብታስቡት በጣም ከባድ ነውና እውነት ለመናገር እኔ በተመልካችም በቤተሰቦቼም በሁሉም ነው ያዘንኩት። እውነት ለመናገር ከጎኔ የቆማችሁ አሁንም አላችሁ፣ ከጎኔ የቆማችሁ ኮመንት የምጽፉልኝ፣ የምታበረታቱ፣ ሪከርድ የምታደረጉልኝ፣ የምትደውሉልኝም አላችሁ። ግን በብዛት ደግሞ ይቅርታ አድርግለት በቃ አንቺ ማነሽ። እኔ ማንም አይደለሁም ሰው ነኝ፣ ለዛውም ኃጢአቴ የበዛ ኃጢአተኛ ሰው ነኝ። ግን ደግሞ ለእንደዚህ አይነት ሰው ይቅርታ አላደርግም። አዎ ፈጣሪ ይቅርታ ባበሉ ምናምን ይላል። አዎ ከሱ ጋር ታገናኙ በቃ። እሱ የሰራው በደል እኔ ልቤ እንዴት እንደቆሰለ እንዴት እንደደማ እኔ ነኝ ማውቀውና እናንተ አይደላችሁም። ስለዚህ ሰላም ሳልል እንዴ አትፍረዱብኝ እውነት ለመናገር ማለት ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና የተከበራችሁ የማዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? አይ እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሰው ሲጠፋ አትፈልጉም አይደለ? አንዳንዴ አንዴ ፈለጋል። የፈለጋችሁኝም አላችሁ አዎ። ጠፍቻለሁ። የጠፋሁትም ደግሞ እስኪ ትንሽ ራሴን ላዳምጥ፣ ከምትሰጡኝ ኮመንት፣ ከምትሰጡኝ ሀሳብ አስተያየት፣ ሪከርድ እያረጋችሁ እየደወላችሁም ከምትሰጡኝ አንፃር ለምን ራሴን አላዳምጥም? እውነት የተሳሳ ተመንገድ ላይ ነው ያለሁት። እውነት ለዚህ ሰው ይቅርታ ይገባዋል፣ ይቅርታ ላድርግለት፣ ወደ ቤቱ ይመለስ፣ አብሮኝ በትዳር መኖር ይቀጥል፣ ይህ ሁሉ እንትን እየተወዛገብኩ ነበረና። ራሴን ማዳመጥ ስለነበረብኝ ከራሴ ጋር መሆን ስለነበረብኝ ለዛ ነው የጠፋሁት። ታዲያ ምን ምላሽ ይዘሽ መጣሽ ማለታችሁ አይቀርም። እውነት ለመናገር በጣም በሚያሳዝን ሁኔታ እናንተ በምትሉት ሀሳብ መቼም አልስማማም። መቼም ማለት ነው መቼም መቼም አልስማማም። ምክንያቱም እውነት ለመናገር እንደውም ከእናንተ በራኩ ቁጥር ይባስ በሀሳብ በጭንቀት ምናምን ነው መዋጠው። መጥቼ እናንተ ላይ ስተነፍስ ግን የሆነ ኮመንታችሁ አምኖ ማነባው በነገራችን ላይ እና በጣም ኮመንት ስለማነብ በኮመንት እጽናናለሁ። ግን ዝም ብዬ ቪዲዮ ሳልሰራ ስቀር ራሴን ላዳምጥ ብዬ እንትን ስል ላብድ ነው የደረስኩት። እውነት ለመናገር የእውነት ነው የምላችሁ። መኖር ሁላ ነው የመረረኝ አሁን ላይ ማለት ነው። ግን ምኖርለት ሰው አለ ደግሞ፣ የኔን መኖር የሚያኖረው ሰው አለ፣ ልጄ አለ። ልጄ ከአባት ፍቅርም ርቆ ከእናት ፍቅርም ርቆ መኖር የለበትም ብዬ አስባለሁ። እና እንደሰማችሁት ሰሞኑ እንደውም የንብረት ክፍፍል ሊያደርግም ይሁን አላርቅምና ልብሴን ላኪልኝ፣ ላፕቶፕ ላኪልኝ ቅብጥር ሶ ሲል ነበረና፣ ለምን አልሰጠሽውም፣ ለምን አላክሽለትም ያላችሁም አላችሁና፣ አልክለትም። ለምንድን ነው እምልክለት? ምን አይነት ንብረት ነው ያለው እንዴ? እዚህ ጋር እኮ ልጅ ይዤ ነው የተቀመጥኩት። እኔ አልሰራም። ላፕቶፑ ላይ ነኝ። አልሰራም፣ ስራ አልሰራበትም። እሱ ብቻ ነው የሚሰራው። ጉድ እኮ ነው እንዴት እንዴት ነው የምታስቡት እውነት ለመናገር እና ስለዚህ አልሰጠውም በቃ ይገባኛል የሚለው ነገር ካለ በህግ ይጠይቀኝ ህጉ ሲጠይቀኝ በህግ አግባብ ሁለታችንም እንደውም እኔ እሱ ካለው ንብረት በላይ እሱ ጋር ያለኝ ንብረት ይበልጣል እኔ ማለት ነው የኔ እሱ ጋር ያለኝ ንብረት ይበልጣል። ስለዚህ ምንም አይነት ንብረት ወይም ላፕቶፕ፣ ልብስ፣ ምንም ምንም እኔ አልሰጠውም። እንግዲህ ገፍቶ መቶ በሚመካበት ጉልበቱ ተመክቶ መቶ እንግዲህ እኔ ገሎ መውሰድ ከቻለ ይችላል እንጂ ምንም አይነት እቃ የለውም አልሰጠውም ማለት ነው። ለምን አልሰጠሽው ወንድ ልጅ አይደለም ምን ይልበስ ምናምን የምትሉ እዛው ሽሞቹ አይገዙለትም እንዴ? እንዴ እኔን ትቶ እነሱን መርጦ ሲሄድ ይሄንን አላሰብም፣ ይሄንን ግንዛቤ ውስጥ አላስገባም ነበረ። ስለዚህ እንደዛ ነው። ሌላው ደግሞ ቤተሰብ እውነት ለመናገር በትዳር መካከል ቤተሰብ ማስገባትን በጭራሽ ስለማልፈልግም ነበር እስከ ዛሬ ድረስ ብቻዬ ስጋፈጥ የነበረው እናት አባቴ ያላስገባቸው ማለት ነው። አሁንም ማስገባት አልፈልግም። በተለይ ወደ ሚዲያ እናት አባቴን ይዤ መጥቼ እንትን ማለት አልፈልግም። ምክንያቱም ወደ ሚዲያ ይዘው የመጡ ሰዎች በተለይ በእንደዚህ አይነት በጸብ ይዘው የመጡ ሰዎች ምንም ሲያተርፉ አላየሁም ሲጎዱ እንጂ የእናታቸው የአባታቸው ፎቶ ተዘቅዝቆ ሲሰደቡ ምናምን ነው ማየው። ስለዚህ የእኔ እናት አባት ደግሞ ይሄንን ስለማይገባቸው መዘቅዘቅ ስለማይገባቸው መሰደብ ስለማይገባቸው ለእነሱ የሚገባቸው ነገር ኔ አላደረግኩላቸውም። ስለዚህ በመጥፎ ነገር ስማቸው እንዲነሳ ማድረግ ስለማልፈልግ አላመጣቸውም። ሚዲያ ላይ የሚሉትም ነገር ቢሆን ሚዲያ ላይ እንዲሉ አልፈልግም። ሆኖም ግን እውነት ለመናገር ከኔ በላይ እሱን ስለሚወዱ እኔ ይገርመኛል። የእሱ ቤተሰው እኔን በጣም ይወዱኛል፣ በጣም ነው የሚወዱኝ እና የእኔ ቤተሰዎች ደግሞ እሱን በጣም ይወዱታል። ስለዚህ ምንም ነገር አደረገ ብላቸው ሊያምኑኝ ፈቃደኛ አይደሉም፣ አያምኑምም ሁላ ማለት ነው። እና ስለዚህ አሁንም እያሉ ያሉት እሱ ምንም አላጠፋም፣ አንቺ ጥፋተኛ ነሽ፣ ከቤት ማባረር አልነበረብሽም። ምንም ቢያጠፋ ቀድመሽ ለቤተሰው ተናግረሽ በሽምግልና ተይዞ ጉዳዩ በይቅርታ መፈታት ነበረበት፣ አድርጎም ቢሆን ስለዚህ አሁንም አንቺ አንቺ ነሽ ጥፋተኛ፣ ስለዚህ እናስታርቃችሁ አይነት ነገር ነው እየተጫወቱ ያሉት። እና እውነት በጣም ነው ያዘንኩት እውነት ለመናገር እንዴ እንዴት እንደዚህ ይሉኛል? ማለት ይሄ ሁሉ ነገር እያደረገ እየነገርኳቸው እያሳየኋቸው እንዴት ነው የማያምኑት? እንዴት ነው ችግር የለው ይቅርታ አድርጊለት የሚሉኝ? ብዬም እንድል አደረጉኝ። በእርግጥ በትዳር እንድኖር ልጅ ያላባት እንዳላሳድገው አስበው እንደሆነ ይገባኛል። ሆኖም ግን ለእኔ በቃኝ። የኔና የእሱ ነገር እዚህ ላይ ቢያበቃ ነው የሚሻለው። ነገ ሁለት ሶስት አራት አምስት ልጅ ተወልዶ ሌላ ስቃይ ውስጥ ከምገባ እና ራሴ ላይ ሌላ መዘዝ ከማመጣ በሰላም ከልጄ ጋር መኖር እችላለሁ። ያለሱ እኔ መኖር እችላለሁ። ያለሱ መኖር እችላለሁ። በቃ ሁሉም ነገር በአቅሜ የሚሆን ነገር ማድረግ ነው። አሁን ለምሳሌ ለዚህ ቤት የሚከፈለው ብር በጣም ውድ ነው። እውነቴ ነው የምላችሁ፣ በጣም በጣም ውድ ነው። እና እሱ ቢኖርና አብረን ሆነን ቢሆን ሰርተን መክፈል እንችላለን። እኔ ብቻዬ ሰውን ግን መክፈል ስለማልችል ቤት ቀይሬ አነስ ያለች ቤት አንድ ክፍል ቤት ለኔና ለልጅ ይመቃናል፣ አይደለ? እንደዛ ተከራይቼ መኖር አለብኝ ብዬ አስባለሁ። እና ስራ መፍጠር ስራ። በነገራችን ላይ ዩቲዩብ ሰብስክራይብ አድርጉኝ እያልኳችሁ እናንተ ዝም ብላችሁ ታልፋላችሁ። ምክንያቱም እኔ አሁን ላይ ባባዬን ይዤ የውጭ ስራ መስራት ስለማልችል፣ እናንተ ደግሞ በምለቀው ቪዲዮ ላይክ፣ ሼር፣ ሰብስክራይብ ብታደረጉ ሪያሊቲ ሾ እንደ ድሮ እጀምራለሁ። ከልጄ ጋር ያለኝን ነገር ምናምን ያለው ሁሉም ነገር እጀምራለሁ ማለት ነውና አበረታቱኝ። ሁሌ በጭቅጭቅ ሁሌ በነገር ሁሌ በጸብ አልመጣባችሁም እና ስለዚህ ጉዳዩ ወደ ህግ ስለሄደ ህግ እንዲጨርስልኝ ነው የምፈልገው። የማንም ሽምግልና አልፈልግም። ከሐዋሳም መጣችሁ ከእኔም ከቤተሰዎቼም መጣችሁ ከየትም መጣችሁ ከየትም መጣችሁ። የእውነት በጣም ትልልቅ ሰዎች እየመጡ እኔ እንደውም ቤት ዘግቼ ተኝቼ የለሁም እምልበት ቀን ይበልጣል። ምክንያቱም አንዳንዴ በጣም በእድሜ የገፉ ሰዎች ሲመጡ፣ እነሱ መግፋት በጣም ከባድ ነው ማለት ከነሱ ጋር እንዲ እንዲ እንዲ ብሎ መናገር አያልታረቅም እምቢው ማለት በጣም ስለሚከብድ ቤት እተኛና የለሁም ብዬ እንትን እላለሁ ስልክ አንስቼ የለሁም፣ ቤት ሌላ ቦታ ሄጃለሁ ምናምን ብዬ ነው የምመልሳቸው፣ የማደርግበት። ለምንድን ነው እኔ እንደው ከነሱ ጋር ቆሞ ደግሞ እኔ ሰውን የማስረዳት ወይም ተናግሮ የማሳመን እንትን የለኝም፣ ብቃት የለኝም። ቶሎ እምባ ነው የሚቀድመኝ፣ ሆዴ ብሰኛል ምናምን እና ከዛ በደለኛ እኔ ጥፋተኛ እኔ ነኝ የምሆነው ማለት ነው። ተበዳይ በዳዩ ተበዳይ ይሆናል ማለት ነውና እኔ ይገርመኛል። አንዳንዴ ለምንድን ነው ራሴን ማላስከብረው? ለምንድን ነው እውነት እውነቱን ተናግሬ በስነስርዓት አስረድቼ ሰዎች እኔን እንዲረዱ ይማል አደርገው ይሄ በቃ የራሴ ችግር ነው ያለብኝ ማለት ነው እና ምንላችሁ ፈልጌ ነው ኮመንት ላይ ታረቁ ይቅር በይው ምናምን የምትሉኝ ቀለል ያለ ነገር ሰርቶ እኮ አይደለም የመጣው ይሄ ሰውዬ ወይ ውጭ ላይ ማግጦ አይደለም የመጣው በገዛ ቤቴ ነው የማገጠው ስለዚህ እንደዚህ ለማገጠ ሰው ደግሞ ይቅርታ ማድረግ እንደፈለክ ተጫወትብኝ እንደፈለክ ሆነ እንደፈለክ በሽታ ይዘህልኝ ና ብሎ መፍቀድ ነው በቃ አንዴ ወንድ ልጅ ልቡ ከሸፈተ ተመልሶ ወደ ቤት የመምጣት እድሉ በጣም ጠባብ ስለሆነ ሸፍቷል። አንዴ በሸፈተበት ይመቸው፣ እኔም ባለሁበት ይመቸኝ። ግን አደራህን ይህንን ቪዲዮ ታየዋለህ ብዬ አስባለሁ፣ እየደወልክ ሰዎች እየላክ አጨቅጭቀኝ፣ በቃ ልኑርበት። እኔ ለራሴ የእውነት ከመጨናነቅ የተነሳ ይሆን አላቅምና እያመመኝ ነው። በቃ እኔ እያመመኝ ነው። እንድሞት ካልፈለግ፣ ለልጅ እናቴ ያስፈልገዋል ብለህ ካሰብክ፣ እባክ ባለህበት በቃ እዛው እዛው እዛው ሁን በቃ፣ አትምጣ፣ አትጨቅጭቀኝ፣ አትደውል፣ ሰላሜን አታንሳኝ በቃ። እኔ ሰላሜ ናፍቆኛል። እውነት እኔ ሀገሬ ስገባ በሰላም እኖራለሁ ትዳር ይዤ ወልጄ ምናምን እንደዚህ በቃ በጣም ትልቅ ምኞት ነበረኝ። እብላይ ላንተ ምኞቴ ሁሉ ገደል ገባ። የምር በቃ አንድ አመት እንኳ ለመደሰት ያልተፈቀደልኝ ሰው ነኝ። ስለዚህ ተወኝ፣ እባክህን ተወኝ። በቃ አጨቅጭቀኝ ሰላም ስጠኝ። በቃ ልኑርበት። ለልጅ ያስፈልገዋለሁ፣ ላንተ አላስፈልግም። ላንተ አላስፈልግም። በቃ እኔ ላንተ እምሆን ሴት በቃ አንተም ለኔ የምትገባ ወንድ አይደለም ስለዚህ አንተም እዛው የምትገባህን ይዘጎች በል እኔም ደግሞ ህይወት ይቀጥላል ልጄን አሳድጌ ሲያድግልኝ እኔም ህይወቴን እቀጥላለሁ ችግር የለውም እኮ ሴት ልጅ ስለወለደች ብቻ ልጅ ስላላት ብቻ ሌላ ወንድ ልጅ አታገባም ያለ የለም እንግዲህ እኔም አገባለሁ በጣም እርግጠኛ ሆኜ የምነግርህ ከአንተ አስር እጥፍ የሚበልጥ ወንድ ዝንጥ ብዬ አገባለሁ ለዛውም በሰርግ በቤሎ ነው ማገባው። እንደውም በቤሎ ሰርጌ እንጠራሃለው ማለት ነውና ተፋታኝ ለማለት አክል ነው ውዶቼ፣ እናንተም ደግሞ እውነት ከጎኔ ይሁኑ። ቢያንስ ከጎን የሆናችሁ ቢያንስ እናንተ እንድታበረታቱኝ እንድታጽናኑኝ፣ በርቺ፣ ጀግና፣ ትችያለሽ፣ ልጅሽን ማሳደግ ትችያለሽ፣ ጠንካራ ሴት ነሽ፣ ጎበዝ ነሽ ምናምን እንድትሉኝ ነው የምፈልገው እንጂ ቅስሜን የሚሰብር ኮመንት እየጻፋችሁ ወደኋላ እንድቀርና ተስፋ እንድቆርጥ አታድርጉኝ ማለት ነውና ይሄንን ለማለት አክል ነው የመጣሁት ውዶችዬ፣ በንግግሬ ካስቀየምኳችሁ ካስከፏችሁ፣ አሁንም ይቅርታ መጠየቅ እፈልጋለሁ። ወይም ደግሞ በቃ ጊዜ ስጡኝ ትንሽ። በቃ ይሄ የምትመጡ ይቅርታ አድርጊለት የምትሉ ሰዎች፣ ኮመንት ላይም ቢሆን በአካልም ቢሆን የምትመጡ እስኪ ጊዜ ስጡኝ ትንሽ። በቃ ትንሽ ከራሴ ጋር ለሆነ ራሴን ላዳምጥ። በቃ የጀመርኩት መንገድ አለ፣ እሱ እስከሄድ እስከሚያስኬደኝ አላቅም። ምክንያቱም በአሁኑ ሰዓት በጣም በጣም በጣም ከባድ ሆኗል ማለት ነው፣ እና ስለዚህ ትንሽ በቃላ ከራሴ ጋር መሆን እፈልጋለሁ ጊዜ እንድሰጡኝ እፈልጋለሁ። ራሴን በደንብ ማዳመጥ መፈተሽ አለ አይደለ? በቃ የተሳሳተ መንገድ እንደመረጥኩ አውቃለሁ። መጀመሪያ ምርጫዬ ትክክል እንዳልሆነ አሁን ገብቶኛል። ግን ያን ምርጫዬ እንዴት አድርጌ ነው ማስተካከል የምችለው? ምን አይነት ውሳኔ ነው ወስኜ ነገሮችን ማስተካከል የምችለው? እኔ በእርግጥ ወስኜ ጨርሼያለሁ። ከአሁን በኋላ የሚቀየር ሀሳብም ካለ አሳውቃችኋለሁ። ግን አደራችሁ እንድታበረታቱ እንፈልጋለሁ። እኔ በሀሳብ ብቻ ነው ያልኳችሁ፣ በሌላ ነገር በገንዘብ በምናምን እያልኩኝ አይደለም። ግን በሀሳብ ከኔ ጋር እንድትሆኑ እፈልጋለሁ ማለት ነው እዶችዬ። ይህንን ለማለት አክል ነው። ዛሬ እንግዲህ ተነስቼ መጣሁት በራሴ ስልክ በራሴ ግቢ ልበላ የክራይም ቢሆን ግቢ ላይ የትም ሳልሄድ። እንግዲህ እንደዚህ ቁጭ ብዬ ማውራት ከተውኩኝ በጣም ቆይቶ ነበረና ዛሬ እንግዲህ ቁጭ ብዬ እያወራኋችሁ ነው ማለት ነው እዚህ አጋጣሚ ልጄ ልደት ደርሷልና ሃፒ በርስቴ እንግዲህ ቀውጥ አድርገን እና ከብርለታለን ጫንቆኛል እስከሚደርስ ማለት ነው። አንድ ወር ቆርጦታል ልጄ ጎርምሶልኛል፣ አድጎልኛል። አንድ ዓመት ሆነው ማለት ነው። ግን በጣም የሚገርመው ኬክ ራሱ ቆሞ የሚቆርስ አይመስለኝም። እስካሁን ዳዴ ነው የሚለው እንጂ መቆም አልጀመረም። በእርግጥ ሶፋ ይዞ ወንበር ይዞ ምናምን ይራመዳልና ሁላችሁም እንግዲህ ለልደቱ እጠራችኋለሁ ተዘጋጁ ማለት ነው። እና ያው ሀፒ በርስዴ ለማለት ተዘጋጁ። ይህንን ነው ምለው። ዱቼ በጣም ወዳችኋለሁ፣ አከብራችኋለሁ። ስለነበረን ጊዜ እጅግ ከልብ አመሰግናለሁ። ደህና ሁኑልኝ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። ባባይ